ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ክብሯትና ክብሯን የአሻም ቲቪ ተከታታዮች ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከይሳት ጀምሮ ለእናንተ የሚደርስ ይሆናል። ከዜናዎቹ ጋር እኔ ምናሴ ሽጥላ አብራችሁ እቆያለሁ። አብራችሁኑ የብስክሌት ብስክሌት ሎክ ቡድኑ አቀባበል ተደርጎለታል። በሩዋንዳ ኪጋሊ ተካሄደው የዓለም ብስክሌት ሻምፒዮና ላይ የተሳተፈው የኢትዮጵያ ብስክሌት ሎክ ቡድን ስላንት አዲስ አበባ ሲገባ አቀባበል ተደርጎለታል። ሎክ ቡድኑ ቦሌ ዓለም አቀፍ አየር ማረፊያ ሲደርስ ወይዘሮ አበባ አማረ በባልና ስፖርት ሚኒስቴር የስፖርት ልማት መሪ ስራ አስፈጻሚ፣ አቶ ወንድሙ ሀይሌ የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንትና የአፍሪካ ብስክሌት ፌዴሬሽን ስራ አስፈጻሚ ኮሚቴ አባል እንዲሁም ሌሎች ኃላፊዎችና ባለሙያዎች በተገኙበት አቀባበል ተደርጎለታል። ውድድሩ ከመስከረም 11 እስከ 18 የተካሄደ ሲሆን ኢትዮጵያ ከ108 ሀገራት በአምስት የውድድር አይነቶች በመሳተፍ በጎዳና ላይ ውድድር ከዓለም ሰባተኛ ተኛ ከአፍሪካ አንደኛ፣ የግለ የሰዓት ሙከራ ውድድር ከዓለም 24ተኛ ከአፍሪካ አንደኛ፣ በድብልቅ ሪሌ ከዓለም አስረኛ ከአፍሪካ ደግሞ አንደኛ በመሆኑ በአጠቃላይ ውጤት ከዓለም ሰባተኛ እንዲሁም ከአፍሪካ ደግሞ አንደኛ ደረጃን በመያዝ ውድድሯን ማጠናቀቅ ችላለች። የሴቶች ከፍተኛ ሊግ ጥቅምት 29 እንደሚጀምር ይፋ ተደርጓል። በኢትዮጵያ እግር ኳስ ፌዴሬሽን ስር የሚመራው የሴቶች ከፍተኛ ሊግ የ2018 የውድድር መርሃ ግብሩን የሚጀምርበትን ቀን ይፋ አድርጓል። ፌዴሬሽኑ የ2018 የኢትዮጵያ ሴቶች ከፍተኛ ሊግ ጥቅምት 29 እንደሚጀምር ባወጣው መረጃ ይፋ አድርጓል። በመድረኩ የሚሳተፉ ክለቦች ደግሞ ከመስከረም 19 እስከ ህዳር 5 ድረስ ተጫዋቾችን ማዘዋወር እንደሚችሉም ተመላክቷል። አርሰናል የወሳኝ ተጫዋቹን ኮንትራት ማራዘሙን ይፋ አድርጓል። የሰሜን ለንደኑ ክለብ አርሰናል የተከላካይ መስመር ተጫዋቹን ዊሊያም ሳሊባ ኮንትራት ማራዘሙን በይፋ አስታውቋል። ዊሊያም ሳሊባ በአርሰናል ቤት እስከ ሰኔ 2030 ድረስ የሚያቆየውን አዲስ የ የአምስት ዓመት ኮንትራት የተፈራረመ ሲሆን በመድፈኞቹ ቤት በሳምንት ወደ 200000 ፓውንድ የሚጠጋ ክፍያን እንደሚያገኝም ተገልጿል። ገና 24 ዓመቴ ነው። ምርጡ አቋሚ ላይ አልደረስኩም። ብዙ መሻሻል ያለብኝ ነገር አለ ያለው ተጫዋቹ አርቴታ ያለ ምርጡ ተከላካይ ያደርገኛል። በዚህም ዋንጫዎችን እንዳሸ ነፍ ያደርገኛ ሲል ከፊርማ በኋላ አስተያየቱን ሰጥቷል። ሪያን ቸርኪ እና ሮድሪ ወደ ልምድ መመለሳቸው ተገልጿል። ጉዳት ላይ የነበሩት የማንቸስተር ሲቲ የመሃል ሜዳ ተጫዋች የሆኑት ሪያን ቸርኪ እና ሮድሪ ከቡድኑ ጋር ልምድ መጀመራቸው ተገልጿል። ፈረንሳዊ ተጫዋች ሪያን ቸርኪ በነሐሴ ወር ማንቸስተር ሲቲ በቶተንሃም በተሸነፈበት ጨዋታ ጉዳት አጋጥሞት ከሜዳ መውጣቱ የሚታወስ ሲሆን ከጉዳቱ ሙሉ ለሙሉ በማገገም መደበኛ ልምድ መጀመሩም ተመላክቷል። የፔፕ ጋርዲዮላ ማንቸስተር ሲቲ በአውሮፓ ቻምፒዮንስ ሊግ ሁለተኛ ዙር ጨዋታ በነገው ዕለትም ወደ ፈረንሳይ በማቅናት ምሽት አራት ሰዓት ላይ ሞናኮን የሚገጥም ይሆናል። ቫሌንሺያ ኔትፍሊክስ ላይ ክስ ማቅረቡ ተገልጿል። የስፔኑ ክለብ ቫሌንሺያ ግዙፉን የሚዲያ ተቋም ኔትፍሊክስን በቪኒሴ ጁኒየር ዘጋቢ ፊልም ላይ ሐሰተኛ መረጃ ተላልፏል በሚል መክሰሱ ተገልጿል። የክለቡ ደጋፊዎች ከሪያል ማድሪድ በነበረ ጨዋታ ቪኒሴሽን ሲሳደቡ ጦጣ የሚል ቃል ሳይጠቀሙ በዘጋቢ ፊልሙ ተካቷል ሲል ክሱን አቅርቧል። ክለቡ ክብሬ ተነክቷል በሚል ካሳ እንዲከፈለውና ሐሰተኛ መረጃ የተላለፈበት ክፍል እንዲታረም መጠየቁም ተዘግቧል። ኔትፍሊክስ በቅርቡ የቪኒሲስ ጁኒየርን የህይወት ውጣ ውረድ እና የእግር ኳስ ህይወት የሚዳስስ ዘጋቢ ፊልም ለእይታ ማቅረቡም ይታወሳል። ፒኤስጂ የአራት ተጫዋቾችን ግልጋሎት እንደማያገኝ ተመላክቷል። የፈረንሳዩ ክለብ ፒኤስጂ በነገው እለት የባርሴሎናን ሻምፒዮንስ ሊግ ጨዋታ የአራት ተጫዋቾችን ግልጋሎት እንደማያገኝ ተዘግቧል። ክለቡ በነገው ወሳኝ ጨዋታው የኦስማን ዴምቤሌ፣ ዴዝሪ ዱዌ፣ ክቫርስኬሊያ እና ማርኪኒዮስ ግልጋሎት እንደማያገኝ ክለቡ ይፋ አድርጓል። በሌላ በኩል ቪቺኒያ ማርኪሪዩስ፣ እና ጆአ ኔቬስ በብሩኑስ በመካተት ልምምድ መስራታቸው ሲገለጽ የፈረንሳዩ ክለብ ፒኤስጂ በነገው እለት ወደ ስፔን በማቅናት ምሽት አራት ሰዓት ከባርሴሎና ጋር ጨዋታው ነው የሚያከናውን ይሆናል። ክብራትና ክብራን ተመልካቾቻችን፣ ለምሽት የያዝናቸው የስፖርት ዜናዎች ይህን ይመስሉ ነበር። እኔ በዚያ በቃው መልካም ምሽት።